በደቡብ ምዕራብ ኢትዮጵያ ክልል ወጣቶች በሀገር የኢኮኖሚ እድገት ላይ አስተዋጽኦ እንዲያበረክቱ በአካባቢያቸው የሚገኙ የተፈጥሮ ሀብትን በአግባቡ እንዲጠቀሙ የሚያስችል ስራ እየተሰራ ይገኛል። የክልሉ ስራና ክህሎት ቢሮ በዚህ ዓመት በሚከናወኑ የንቅናቄ አጀንዳዎች ላይ ከሚመለከታቸው የባለ ድርሻ አካላት ጋር በተርጫ ከተማ ምክክር አድርጓል። በንቅናቄው መድረክ ላይ የተገኙ የክልሉ ርዕሰ መስተዳድር ዶክተር ነጋሽ ዋጌሾ እንደተናገሩት የስራና ክህሎት ዘርፍ በእውቀትና ክህሎት በመመራት የኢንዱስትሪና ኢንተርፕራይዝ ዘርፎች የሚያሳድግ የሰለጠነ የሰው ኃይል በማፍራት በኩል ተጠቃሚነትን ለማሳደግ እየተሰራ ይገኛል። ኢንዱስትሪያሊስት እና አንተርፕሬነር በመፍጠር በተለይ በእውቀት የሚመራ በፈጠራ የሚመራ የኢንዱስትሪ ሽግግርን እናረጋግጣለን ብለን ለምንለው ምቹ መደላደል የሚፈጥር ትልቁ ዘርፍ ነው። ኢንዱስትሪያሊስት እና አንተርፕሬነር ይፈጥራል ብለን ስንል በተለይ አሁን በብልጽግና የጀመርናቸው የግብርና ሽግግር በማድረግ ከግብርናው ወደ ገጠር ሽግግር ሙሉ በሙሉ መግባት አለብን። በግብርና ላይ ምርትና ምርታማነት በማሳደግ ከቤተሰብ ዋስትና ባለፈ ወደ ገበያ የሚቀርቡት ምርቶችን በማምረት ኮመርሻል ፋርሚንግን በማበረታታት ኮመርሻል ፋርሚንግ የገበያ የሚቀርበውን ምርት ማምረት ብቻም ሳይሆን የምናመርታቸው ምርቶችንም እሴት ጨምረን በአግሮ ፕሮሴሲንግ ቫሊው ጨምረን የተሻለ ዋጋ አርሶአደሩ አርቷደሩ እንዲያገኝ በማድረግ ግብርናችን ማዘመን አለብን ነው ትልቁ ምርትና ምርታማነት ማሳደግ ኮመርሻል ምርቶችን ማምረት፣ እሴት መጨመር፣ እነዚህ ሶስት አንኳር ጉዳዮች ነው። አብዛኛው የግብርና ትራንስፎርሜሽን የሚያርፈው በዋናነትም የስራና ክህሎት ዘርፍ በቀጣይ ለሚደረገው መዋቅራዊ ሽግግር ኢንዱስትሪው ለሀገር ኢኮኖሚ እድገት የበኩሉን ድርሻ እንዲያበረክት ሊሰራ እንደሚገባም አሳስበዋል። ግብርናው መሰረት ይጥልና ወደ ገጠር ሽግግር ይወስደናል ነው። የገጠር ሽግግሩ የግብርናን ሽግግር ይይዝና ተጨማሪ የማህበራዊ ዘርፍ ልማትን የመሰረተ ልማት ዘርፍ ምርታን፣ እንደዚሁም የፍትሄና የመልካም አስተዳደር ጉዳዮች የተሳለጡ በዘመናዊ ቴክኖሎጂ የታገዘ ገጠርን መፍጠር ላይ ይሄዳል። ስራ እድል የተፈጠረ አግሮ ፕሮሰሲንግ የተስፋፋ የዜጎች ኢኮኖሚ አቅም የተገነባ መሆን አለበት ነው። እነዚህ ሁለቱ ግብርና እና ገጠር ሽግግር ከተሟላ በኋላ ለማመዋቅራዊ ሽግግር በር ይከፍታሉ ነው። የክልሉ የስራና ክህሎት ቢሮ ኃላፊ ዶክተር አብይ አንዳሙ በበኩላቸው አገሪቱ በምታደርገው ልማታዊ ጉዞ የስራና ክህሎት ዘርፍ የሰለጠነና ብቁ የሰው ኃይል በማፍራት ረገድ የተጣልበት ዘርፍ እንደሆነም ገልጸዋል። ጂዲፒ ከፍተኛ አስተዋጽኦ እንዲያበረክት ትልቅ ትኩረት ከተሰጡ ሴክተሮች የስራና ክህሎት ሴክተር አንዱ ነው። ስለዚህ በዚህ ደረጃ በዋናነት አንዱ የዚህ ክህሎት ልማትም ስናነሳ የቴክኒክና ሙያ ተቋሞችን ማዕከል ያደረገ መካከለኛ የሰለጠነ የሰው ኃይል የሚፈራበት ትልቅ ተቋም ነው። ከዚያ አኳያ ክህሎት ለማስራን በሚመለከት ከቅርብ ጊዜ ወዲህ እንደ ሀገርም ትኩረት ሰጠው። በዋናነት አገራችን ከድህነት ወጥታ ወደ በለጸጉ ሀገሮች ተርታ ለማሰለፍ የግብርናና እና ገጠር ትራንስፎርሜሽን ማረጋገጥ አለብን የሚል እሳቤ ይዘን በዚህ ደረጃ በርካታ ስራዎች ሰርቷል። በተለይም የገጠር ግብርና ትራንስፎርሜሽን ለማረጋገጥ ተሞክሮ የሚሆኑ ሞዴል ኢንተርፕራይዞችን መፍጠርና ሞዴል የሚሆኑ ኢንተርፕራይዞችን መፍጠርና የማምረት አቅም እንዲያሳድጉ በማገዝ በኩል እየተከናወነ የሚገኘውን ተግባር የባለድርሻ አካላት እንዲያግዙም ጠይቀዋል።